የዩክሬንና ሩሲያ ግጭት ዓለምን በድጋሚ በድንጋጤ ውስጥ የጣለበት ጊዜ ላይ እንገኛለን። ዩክሬን በድጋሚ ሩሲያን አድብታ አጠቃቻት። በቅርቡ በተለያዩ ዓለም አቀፍ ሚዲያዎች እንደ ቢቢሲ፣ ስካይ ኒውስ እና ጋርዲያን፣ ሌሎችም ዘገባዎች እንደሚያመለክቱት ዩክሬን በሩሲያ ላይ የተካሄደ ተጨማሪ ጥቃት አድርጋለች ተብሎ ተዘግቧል። ይህ ድርጊት ሩሲያን ወደ ኒውክለር እርምጃ ሊገፋፋት ይችላል የሚል ስጋት የፈጠረ ሲሆን ይህ ደግሞ የሶስተኛው ዓለም ጦርነትን መፈጠር የሚያመላክት አሳሳቢ እናም አስደንጋጭ ጉዳይ ነው። በዚህ ትንታኔ ውስጥ የዚህን ግጭት ተፈጥሮ ከቀደመው የስፓይደር ድሮን ጥቃት ጋር ያለውን ግንኙነትና የቭላድሚር ቭላድሚሮቭ ፑቲንን አስፈሪ ዝምታ በጥልቀት እንመረምራለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን እንደምንቆያችሁን። ዩክሬን በድጋሚ ሩሲያን አጥቅታ መሰረተ ልማቶችንም አፈራርሳለች። አለም በእጅጉ በድንጋጤ ውስጥ ነው የምትገኘው። በተለይ ደግሞ ኔቶን ጨምሮ ሀያላን ሀገራት ማለት ነው። ምክንያቱም የሩሲያ ምላሽ ምን ሊሆን እንደሚችል መገመት አይቻልም። ምክንያቱም ኒውክለሩን ፑቲን ሊመዘው ይችላል ተብሎ እየተጠበቀ ነው ያለው። አለም ከፍተኛ ውጥረት ውስጥናት ያለችው። ዩክሬንስ ከምን አንጻር ነው ሩሲያን እንደዚህ የተዳፈረችው ከጀርባ ያሉት እነማን ናቸው? ቀጣይ የዓለማችን እጣ ፈንታ ምን ይመስላል የሚለውን አብራንቹ ስትቆዩ አብረን እንፈትሸዋለን። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የደወላውን ምልክት ተጨናቸው እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታቸው በላይክ በኮመንት በሼር እስከመጨረሻው አብራችሁን ዘነቁ። መረጃውን ካክሱም ቲዩብ እኔ ሮማን ጸጋዬ ያደረሳችኋለሁ። ሰናይ ቆይታ። የሩሲያ ዩክሬን ጦርነት በ2014 የጀመረው ሩሲያ የክሪሚያ ባህረ ገብ መያዟን ተከትሎ በምስራቅ ዩክሬን በዶንባስ ክልል ውስጥ በነበሩ ግጭቶች ነበረም። እንደ አውሮፓውያኑ የዘመን ቀመር በፌብሯሪ 2022 ሩሲያ በዩክሬን ላይ መጠነ ሰፊ ወረራ በመጀመሯ ግጭቱ ወደ አዲስ ደረጃ ከፍ ብሏል። ይህ ወረራ በአውሮፓ ከሁለተኛው የዓለም ጦርነት በኋላ ትልቁ ግጭት ሆኖ በዓለም መዝገብ ተመዝግቧል። በመቶ ሺዎች የሚቆጠሩ ሞትና የስደተኞች ቀውስንም አስከትሏል። በቅርቦ የተነሱ ዘገባዎች እንደሚያመለክቱት ዩክሬን በሩሲያ ግዛት ላይ ተጨማሪ ጥቃቶችን እያካሄደች ነው። እነዚህ ጥቃቶች የሩሲያን ወታደራዊ አቅም ለማዳከም የሚያስችሉ የስትራቴጂክ ኢላማዎችን ለማጨናገፍ የተነደፉ ናቸው። ይህ በተለይ ደግሞ ከቀድሞ የስፓይደር ድሮን ጥቃት ጋር ተያይዞ ተመልክቷል። ይህም የዩክሬን የቴክኖሎጂ የበላይነትና በጦርነት ውስጥ የድሮን ጥቃቶች እየጨመሩ መምጣታቸውን ያሳያ ክስተት ሆኗል። ይህ የስፓይደር ድሮን ጥቃት በሩሲያ ወታደራዊ መሰረተ ልማቶች ላይ የተከናወነም የዩክሬንንም የማቅ አቅምና የሩሲያን የመከላከል ስርዓቶችን የመፈተንና የመበታተን ችሎታን አሳይቷል። ለመሆኑ ፑቲን ለምንድ ነው በአስፈሪ ዝምታ ውስጥ የተዋጡት የሚለውን ሁሉም ሰው የሚያነሳው ጥያቄ ነው። በነዚህ ጥቃቶች መካከል የሩሲያ ፕሬዚዳንት ብላዲሚር ብላዲሚሮ ፑቲን ያሳየው ዝምታ በዓለም አቀፍ ደረጃ እጅግ ትኩረትን የሳብና የአስፈራ ጉዳይ ሆኗል። የዝምታ በተለይ ደግሞ አስፈሪ የሆነው ሩሲያ በተለምዶ በጥቃቶች ላይ ፈጣንና ግልጽ ምላሽ በመስጠት የምትታወቅ ስለሆነ የፑቲን ዝምታ በእጅጉዋ አስፈርቷል ፑቲን በ2014 እና 2022 በተካሄዱ ወረራዎች ወቅት የዩክሬን ሉዓላዊነትንና የኔቶ ማስፋፊያ እንደ ማስፈራሪያ በመጠቀም የሩሲያን የጂኦ ፖለቲካዊ ጥቅሞችን ለመጠበቅ ያለውን ቁርጠኝነት በግልጽ ተናግሯል። ነገር ግን የቅርብ ጊዜ ዝምታው የተለያዩ ትርጓሚዎችን ፈጥሯል። አንዳንድ ተንታኞች ይህ የስትራቴጂክ ማስፈራሪያ አካል ሊሆን ይችላል ብሎ ይገምታሉ። ሌሎች ደግሞ ሩሲያ በውስጥም ሆነ በውጭ ያለውን ሁኔታ እየገመገመች ሊሆን ይችላል ብለው ያምናሉ። ይህ ዝምታ ደግሞ በተለይ ከኒውክለር ጦር ጋር ተያይዞ ያለውን ስጋት የበለጠ አሳሳቢ ያደርገዋል። ምክንያቱም ሩሲያ በተደጋጋሚ የኒውክሌር አቅሟን እንደ መጠንቀቂያ ወይ ደግሞ መጠበቂያ መልእክት ተጠቅማለች። የስፓይደር ድሮን ጥቃት የዩክሬን የጦርነት ስትራቴጂ ውስጥ አዲስ ምዕራፍን ያመለከታል። እነዚህ ድሮኖች በትክክለኛነታቸውና በርቀት መቆጣጠር በሚችሉበት ችሎታቸው የሩሲያ ወታደራዊ መሰረተ ልማቶችን ለመጉዳት ወሳኝ ሚና ተጫውተዋል። ይህ ጥቃት የዩክሬን የቴክኖሎጂ የበላይነትና በጦርነት ውስጥ አዳዲስ መሳሪያዎች አጠቃቀምን ያሳያል። በተለይ ደግሞ የሩሲያን የአየር መከላከያ ስርዓቶችን በመፈተንና የሩሲያ ምላሽን ለመለካት ያለመ ነበርም። የሶስተኛው የዓለም ጦርነት ስጋት አሁን ላይ ዓለማችንን በአንበሳ መንጋጋ ውስጥ ያስገባት ያህል አስጨንቋታል። የዩክሬን የቅርብ ጊዜ ጥቃቶችና የሩሲያ ምላሽ አለመስጠት የኒውክሌር ጦርነት ስጋትን በእጅጉ ከፍ አድርገዋል። ሩሲያ በዓለም አቀፍ ደረጃ ካላት የኒውክሌር አቅም አንጻር ከፍተኛ ስጋትን ፈጥራለች። የዩክሬን ጥቃቶች ሩሲያን ወደ እንደዚህ አይነት እርምጃ ሊገፋፏት ይችላሉ የሚለው ስጋት በተለ በተለይ በምዕራባውያን መንግስታት ዘንድ እየጨመረ ነው። ይህ ሁኔታ የሶስተኛውን የዓለም ጦርነት መፈጠርን የሚያመላክት ነው። ይህም በዓለም አቀፍ ግንኙነቶች ላይ ከፍተኛ ተጽዕኖ ደግሞ ሊያሳድር ይችላል። የዓለም አቀፉን ማህበረሰብ ስንመለከት፣ በተለይ ደግሞ ኔቶና ምዕራባውያን አጋሮች የዩክሬንን ጥቃቶችና የሩሲያ ምላሽ በቅርበት እየተከታተሉ ነው። በ2022 እና በ2025 የተጣሉትን የኢኮኖሚ ማዕቀቦች ሩሲያን ለመግታት የተደረጉ ጥረቶች ቢሆኑም ሩሲያ ከነዳጅና ጋዝ ሽያጭ የምት ታገኘውን ገቢ ጦርነቱን ለመቀጠል እንደምትጠቀም ተዘግቧል። ይህ የገንዘብ ድጋፍ ሩሲያን በጦርነት ውስጥ ጠንካራ ቦታ ላይ እንድትቆም አድርጓታል። ይህም የዩክሬንና የምዕራባውያን አጋሮችን ጥረት የበለጠ ፈታኝ ያደርገዋል። በቅርቡ የሩሲያና የዩክሬን ባለስልጣናት በሶስት ዓመታት ውስጥ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። ዩክሬን ቅድመ ሁኔታ የሌለው የተኩስ አቁም ለማድረግ ጥራት ላይ ስትሆን ሩሲያ ደግሞ ዘላቂ ሰላምና የጦርነቱን መንስኤ ከስሩ መፍታት ላይ ትኩረት እንዳላ ትገልጻለች። ይህ የተለያየ አቋም የዲፕሎማሲያዊ መፍትሄ ፍለጋን ውስብስብ ያደርገዋል። የሩሲያና ዩክሬን ግጭት ከዓለም አቀፍ ግንኙነቶችና የጂኦ ፖለቲካዊ ሁኔታዎች ውስብስብነትን ያሳያል። የዩክሬን የቅርብ ጊዜ ጥቃቶች፣ በተለይ ደግሞ የስፓይደር ድሮን ጥቃት የጦርነቱን ተለዋዋጭነትና ቴክኖሎጂ ውስጥ ያለውን እድገት ያመለክታሉ። የፑቲን ዝምታ ደግሞ የዓለም ትኩረት ወደ ሩሲያ ቀጣይ እርምጃዎች ላይ ጥያቄ ጥያቄ እንዲኖር አድርጓል። በተለይ የኒውክለር ጦርነት ስጋት እየጨመረ ነው። የዓለም አቀፍ ማህበረሰብ ይህንን ቀውስ በቅርበት መከታተል እናም የዲፕሎማሲያዊ መፍትዎችን መፈለግ አለበት የሚሉ በስተዋል። ይህም የሶስተኛውን የዓለም ጦርነት ስጋት ለመቀነስ ብቸኛው መንገድ ሊሆን ይችላል። ቀጣዩ ምንድን ነው የሚለውን ደግሞ በርካታ ተንታኞች እንደሚናገሩት ቀጣዩ የሚሆነው ኒውክለሩን ይመዙታል ነው። ምክንያቱም ራሽያ በቀለኛ ናት። ሀያላኑ እንደምን ሩሲያን ለመቅበር ተነሱ? የሩሲያ ና ዩክሬን ግጭት አሁን በዓለም አቀፍ ደረጃ ትኩረትን የሳበና የተለያዩ ሀገራትን አቋም የሚፈትን ወሳኝ ጉዳይ ነው። የግጭት የተባበሩት መንግስታት ኔቶና ሌሎች የዓለም አቀፍ ተዋናዮች በተለይ ደግሞ ሀያላኑን እየፈተነ ነው። በዚህ ዝግጅት ውስጥ የዩክሬን የቅርብ ጊዜ ጥቃቶችን የፑቲንን ዝምታ ከታሪካዊ ጠላቶችና ና የዓለም አቀፍ ሀገራት አቋም ጋርም እንነግራቸዋለን። በተጨማሪም ደግሞ ሩሲያ ብትወድቅ ማ ተጠቃሚ ሊሆን ይችላል። ለምን እንደሆነ ደግሞ በጥልቀት መርምረነዋል እንንገራችሁ። ኔታንያሁ እስራኤል የዓለም አቀፍ ሀገራት አቋምን እንመልከት። ከኔታንያሁ እንጀምር እስራኤል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሩሲያና ዩክሬን ግጭት ላይ ገለልተኛ አቋም መያዙን ቀጥሏል። እስራኤል ከሩሲያ ጋር ያላትን የዲፕሎማሲ ግንኙነት በተለይ ደግሞ በሶሪያ ውስጥ ያለውን የጂኦ ፖለቲካ ተጽዕኖ ለመጠበቅ እንዲሁም ከዩክሬን ጋር ያላትን የታሪክ ግንኙነት በተለይ ደግሞ በአይሁድ ማህበረሰብ ሚዛን ለመጠበቅ ትሞክ ራለች እስራኤል የዩክሬንን ጥቃቶች በይፋ አልደገፈችም። ነገር ግን የሩሲያን የኒውክለር ማስፈራሪያ በተመለከተ ስጋቷን ገልጻለች። ኔታንያሁ በተለይ ደግሞ የኒውክለር ጦርነት ስጋትን በመካከለኛው ምስራቅ ላይ ሊያሳድር የሚችለውን ተጽዕኖ በቅርቡ እየተከታተለ ነው። ኤርዶጋንን እንመልከት፣ ቱርክ እንጓዛለን። የቱርክ ፕሬዝዳንት ረይብ ጣይብ ኤርዶጋን በዚህ ግጭት ውስጥ የተገደበ ገለልተኝነት አቋምን ይዟል። ቱርኪ እንደ ኔቶ አባል አገር የዩክሬን ሉዓላዊነትን በመደገፍ የባይራክታር ድሮኖችን ለዩክሬን ሸጣለች። ይህም በጦርነት ውስጥ ወሳኝ ሚና ተጫውቷል። በተመሳሳይ ጊዜ ቱርኪ ከሩሲያ ጋር ያላትን የኢኮኖሚና የኤነርጂ ግንኙነት ለመጠበቅ ትሞክራለች። ኤርዶጋን በሩሲያና በዩክሬን መካከል የድልድል ሚና ለመጫወት ሞክረዋል። በተለይ ደግሞ በ2022 የእህል ስምምነት ድርድር ላይ። የዩክሬን ቅርብ ጊዜ ጥቃቶችን በተመለከተ ቱርኪ በይፋ አስተያየት መስጠት ባታቆምም የኒኩሌር ጦርነት ስጋት በጥቁር ባህር ክልል ላይ ሊያሳድር የሚችለውን ተጽዕኖ በስጋት ትመለከተዋለች። ወደ ቻይና እንሻገር። ቻይና በሩሲያ ዩክሬን ግጭት ላይ ገለልተ ከፍተኛ አቋም መያዟን ቀጥላለች። ነገር ግን ከሩሲያ ጋር ያላትን የስትራቴጂ አጋርነት በግልጽ ይታያል። ቻይና የዩክሬንን ጥቃቶች በይፋ አልወቀሰችም። ነገር ግን የምዕራባውያንን አገራት የጦር መሳሪያ ድጋፍ ለዩክሬን እንደ ግጭቱ ለማባባስ አንዱ ምክንያት አድርጋ ተመልክታለች። በተጨማሪም ቻይና ከሩሲያ ጋር ያላትን የኢነርጂ እና የንግድ ግንኙነት በማጠናከር ላይ ትገኛለች። ይህም ሩሲያን በኢኮኖሚ ለመደገፍ እንደ መድረክ ሆኖ አገልግሏታል። የፑቲን ዝምታ ቻይናን በተዘዋዋሪ ይጠቅማል። ምክንያቱም ይህ ቻይና በዓለም አቀፍ መድረክ ላይ የበለጠ ተጽዕኖ እንድታሳድር ያስችላታልና ነው። ጀርመንን እንመልከት። ጀርመን እንደ ኔቶ አባልና የአውሮፓ ህብረት መሪ ሀገር የዩክሬንን ሉዓላዊነት በግልጽ ይደግፋል። ጀርመን ለዩክሬን ወታደራዊና ሰብዓዊ ድጋፍ ሰጥታለች። በተለይ ደግሞ የሌዮፓርድ ሁለት ታንኮችን በማቅረብ፣ የዩክሬን የቅርብ ጊዜ ጥቃቶችን በተመለከተ ጀርመን በጥንቃቄ ምላሽ ሰጥታለች። የዩክሬንን የመከላከል መብት በመደገፍና በተመሳሳይ ጊዜ የኒውክለር ጦርነት ስጋትን ለመቀነስ የዲፕሎማሲ መፍትሄዎችን ትደግፋለች። ጀርመን በተለይ በአውሮፓ ያለውን የኢነርጂ ደህንነትና የኢኮኖሚ መረጋጋትን ለመጠበቅ ትሞክራለች። ይህም ከሩሲያ ጋር ያለውን ግንኙነት ውስብስብ ያደርገዋል። ነገር ግን ሩሲያ ስለ ጀርመን አትተኛም። አሜሪካም አሜሪካ የዩክሬን ግንባር ቀደም የሆነች ደጋፊ ነች። በቢሊዮን ዶላር የሚቆጠር ወታደራዊ ኢኮኖሚያዊና ሰብዓዊ ድጋፍ በማቅረብ ትታወቃለች። የዩክሬን የቅርብ ጊዜ ጥቃቶችን በተመለከተ አሜሪካ የዩክሬንን የመከላከል መብት በግልጽ የደገፈች ሀገር ናት። ነገር ግን በሩሲያ ግዛት ላይ የሚደረጉ ጥቃቶች የኒውክለር ምላሽ ሊያነሳሱ እንደሚችሉ ደግሞ በስጋት የምትመለከት ናት። የአሜሪካ ፕሬዚዳንት ጆ አስተዳደር በነበረበት ጊዜ የሩሲያን የኒውክለር ማስፈራሪያ በመቃወምና በተመሳሳይ ጊዜ የዩክሬንን የጦር መሳሪያ አቅርቦት በማስፋፋት ላይ ያተኮረ ነው። አሜሪካ በተጨማሪም ሩሲያን በኢኮኖሚ ማዕቀቦች ለመግታት ትሞክራለች። ይህም የሩሲያን የጦር አቅም ለማዳከም ያለመ ነው። ለመሆኑ ከዩክሬን ጀርባ ያለው ታሪካዊ የሩሲያ ጠላት ማን ነው ብለን መጠየቃችን አይቀርም። የሩሲያና የዩክሬን ግንኙነት በታሪክ ውስጥ ጥልቅ ስሮች ያሉት ነው፣ ከኬቫን ሩስ ዘጠነኛው መቶ ክፍለ ዘመን ጀምሮ። ይህም የሁለቱ ህዝቦች የጋራ ታሪካዊ መነሻ ነው። ነገር ግን በተለያዩ ጊዜያት ሩሲያ የዩክሬንን ሉዓላዊነትና ማንነት ለመግታት ትሞክራለች። በተለይ ደግሞ በሶቪየት ዘመንና በ2014 የክሪሚያ መያዝ። የሩሲያ ታሪካዊ ጠላቶች በዚህ ግጭት ውስጥ በተዘዋዋሪ ወይ ደግሞ በቀጥታ ተሳታፊ ሆነው እናያቸዋለን ኔቶ ና ምዕራባውያን ሀገራት ሩሲያ በተለምዶ ኔቶንና በተለይ ደግሞ አሜሪካን እንደ ዋና ጠላቷ ትመለከታታለች። የኔቶ ማስፋፊያ ወደ ምስራቅ አውሮፓ በተለይ ደግሞ የዩክሬን እና የጆርጂያ የኔቶ አባልነት ፍላጎት ሩሲያ እንደ የጦር መሳሪያ ውድድርና እና የተጽዕኖ ስጋት ትመለከታለች። የዩክሬን ቅርብ ጊዜ ጥቃቶች በምዕራባውያን የጦር መሳሪያ ድጋፍ የተደገፉ ሩሲያ እንደ ኔቶ ቃት ተመልክተዋለች። ታሪካዊ ግጭቶችን እንፈትሽ። በታሪክ ውስጥ ሩሲያ ከፖላንድ፣ ሊቱዌኒያ እና ሌሎች የምስራቅ አውሮፓ ሀገራት ተደጋጋሚ ግጭቶች ነበሯት። እነዚህም የዩክሬንን ትግል በተዘዋዋሪ ይደግፋሉ። በተለይ ፖላንድ በታሪክ ውስጥ ከሩሲያ ጋር የነበራት ግጭት በዩክሬን ዙሪያ ያለውን ድጋፍ አጠናክሯል። ሩሲያ ብትወድቅ ተጠቃሚው ማን ነው፣ ለምን ማለታቸው አይቀርም። ሩሲያ በዚህ ግጭት ውስጥ ብትወድቅ ወይ ደግሞ የኢኮኖሚ የወታደራዊ፣ ወይም ደግሞ የፖለቲካ ውድቀት ቢገጥማት ተጠቃሚ የሚሆኑ ተዋናዮች በርካታ ሊሆኑ ይችላሉ። ነገር ግን ጥቂቱን እንመልከት። ዩክሬን ለምን ተጠቃሚ ትሆናለች? የሩሲያ ውድቀት ዩክሬን የጠፋችውን ግዛት እንደ ክሪሚያና ዶቫንስ መልሶ ለመውሰድ እድል ይሰጣታል። በተጨማሪም የሩሲያ ተጽዕኖ መቀነስ ዩክሬንን ወደ ኔቶና የአውሮፓ ህብረት አባልነት ለመግባት ያላትን ጥረት ያጠናክራል። ተጽዕኖን ነ የዩክሬን ሉዓላዊና የራስ ገዝ አስተዳደር ያጠናክራል። ይህም ለምስራቅ አውሮፓ ሀገራት ደግሞ ምሳሌ ሊሆን ይችላል። ኔቶና ምዕራባውያን ሀገራት በሩሲያ መውደቅ ይጠቀማሉ ወይ የሚለውን እናንሳ። የሩሲያ ውድቀት የኔቶን ተወዳይነት በምስራቅ አውሮፓና ና በአለም አቀፍ ደረጃ ያጠናክራል። አሜሪካ፣ ጀርመን እና ሌሎች የኔቶ አባላት የሩሲያን ተጽዕኖ በመቀነስ በአውሮፓና ና በአለም አቀፍ ደረጃ የኢነርጂ ገበያዎች ላይ የበለጠ ቁጥጥር ማድረግ ይችላሉ። ተጽዕኖን ስንፈትሽ ደግሞ የኔቶ ማስፋፊያ ያለምንም ተቃውሞ መቀጠል ይችላል እና የምዕራባውያን የጂኦፖለቲካዊ ተጽዕኖ ይጨምራል። ቻይናስ ለምን ተጠቃሚ ትሆናለች ወይስ ደግሞ በሩሲያ ውድቀት ትጎዳለች የሚለውን ስንፈትሽ ተጠቃሚ ትሆናለች። የሩሲያ ውድቀት ቻይና በሩሲያ የነበሩትን የኢነርጂና የተፈጥሮ ሀብቶች ቁጥጥር እንድታደርግ ያስችላታል። በተጨማሪም ቻይና በአለም አቀፍ መድረክ ላይ የሩሲያን ቦታ መውሰድ ትችላለች። በተለይ በእስያና በአፍሪካ ያላትን ተጽዕኖ ታሰፋለች። ቻይና በሩሲያ የነበራትን የኢኮኖሚና የፖለቲካ ተጽዕኖ ተጠቅማ በአለም አቀፍ ደረጃ የበላይነትን ማሳደግ ትችላለች። ይህም ማለት ሩሲያ ብትወድቅ ቻይና ቀጣዩ ልዕለ ሀያል አሜሪካ ልትሆን ትችላለች እንደማለት ነው። በሌላ ቋንቋም ሌሎች ሀገራትን ስንመለከት ፖላንድና ሌሎች የምስራ አውሮፓ ሀገራትን እናገኛለን። እንደ ፖላንድ፣ ሊቱዌኒያና ኢስቶኒያ ያሉ ሀገራት የሩሲያን ተጽዕኖ መቀነስን ተጠቅመው የደህንነትና የኢኮኖሚ መረጋጋታቸውን ማጠናከር ይችላሉ። የኢነርጂ ላኪ ሀገራት እንደ ኖርዌይ፣ ኳታርና አሜሪካ ያሉ ሀገራት የሩሲያ የነዳጅና ጋዝ ላኪነት በመቀነሱ ተጠቃሚ ይሆናሉ። ምክንያቱም የዓለም አቀፍ ገበያ ፍላጎትን መሙላት ይችላሉና ነው። የሩሲያ ውድቀት የሚያስከትሉት ውጤቶችን ስናይ ደግሞ ሩሲያ ብትወድቅ የዓለም አቀፍ የፖለቲካና የኢኮኖሚ ሚዛን በእጅጉ ይለወጣል። ዓለም ቅርጿን ትቀይራለች። የኢነርጂ ገበያ፣ ሩሲያ በዓለም አቀፍ የነዳጅና ጋዝ ገበያ ውስጥ ትልቅ ተዋናይ ናት። ውድቀቷ የኢነርጂ ዋጋዎችን በከፍተኛ ሁኔታ ሊጎዳ ይችላል። ይህም ለሌሎች አምራች ሀገራት እድል ይሰጣል። የጂኦፖለቲካዊ ሚዛን፣ የሩሲያ ተጽዕኖ መቀነስ በምስራቅ አውሮፓ፣ በመካከለኛው ምስራቅና በአፍሪካ ያለው የኔቶና ቻይና ተጽዕኖ ያሳድጋል። የውስጥ አለመረጋጋቷ ስናይ የሩሲያ ውድቀት በሀገር ውስጥ ያለመረጋጋት ሊያመጣ ይችላል። ይህም በካውካንሰስና በመካከለኛው እስያ ክልሎች ላይ ተጽዕኖ ሊያሳድር ይችላል። በመጨረሻም የሩሲያ ና ዩክሬን ግጭት የዓለም አቀፍ ግንኙነቶች ውስብስብነትና የጂኦ ፖለቲካዊ ሚዛንን ያሳያል። እንደ ኔታንያሁ እነ ኤርዶጋን፣ ቻይናና ጀርመን እና አሜሪካ ያሉ መሪዎች የተለያዩ አቋሞችን ይይዛሉ። እያንዳንዳቸው የራሳቸውን የጂኦ ፖለቲካዊና የኢኮኖሚ ጥቅሞችን ለመጠበቅ ይሞክራሉ። የሩሲያ ታሪካዊ ጠላቶች በተለይ ኔቶና ምዕራባውያን ሀገራት የዩክሬንን ትግል በመደገፍ የሩሲያን ተጽዕኖ ለመግታት ይሞክራሉ። ሩሲያ ብትወድቅ ዩክሬን፣ ኔቶና ቻይና በተለያዩ መንገዶች ተጠቃሚ ሊሆኑ ይችላሉ፣ ነገር ግን ይህ ውድቀት የዓለም አቀፍ መረጋጋትን ሊጎዳ ይችላል የሚል አደጋን ያመጣል። ወደ እውነቱ የተጠጋን ነገር ብለናችሁ እናብቃ። ሩሲያ ከሌለች አለም አስኖርም ይላሉ ቭላድሚር ቭላድሚር ፑቲን። ሩሲያን መጣል የማይታሰብ ነው ተያይዘን እንወድቃለን ብለዋል። አበቃን። ቸር ያሰማል